ቪዲዮ ሁላችሁም ሸር ሸር ሸር አድርጉት። በተለይ በተለይ ለቡታ ጂራ ዩቱበሮች፣ ለነ አብሪሽ፣ ለነ ማርኬ፣ ለነ ለምለም ለሁላቸውም መድረስ አለበት። ተውፊቅ ሶስት ወር አራት ወር የታል ብለው አንድ ሰው ቪዲዮ ሳይሰራ እንግዲህ፣ አላሁ አለም ውስጥ ለውስጥ ሊጠይቁ ይችላሉ። እኛ ውስጥ ለውስጥ ጠየቃችሁ አልጠየቃችሁ ሳይሆን ሚዲያ ላይ ለምንድነው በተውፊቅ ያልተሰራበት ቪዲዮ? እንግዲህ የሆነ ነገር ቢሆን ከአጠገባችሁ ቢሆን ታውፊቅ ታውፊቅ ታውፊቅ ይባል ነበር አንድ አት የወሉ ዩቱበሮች እኮ የወሉ ዩቱበሮች አንድም የሰራ የለም። ለሌላ ነገር ሲሆኑ እንደዚህ ያሸበሽባሉ ማለት ነው። እኛ አዎ፣ አንዴ ማሪና ምሪና አትጠገብ እሷ ቪዲዮ ሰርታ ነበረ። እሷም የሆነ የሆነ አጥጋቢ ጋቢ መልስ አልሰጠችንም። ግን እነ አብርሽ፣ እነለምለም እነ ማርኬ፣ አረ በጣም ብዙ ብዙ ብዙ ዩቱበሮች አሉ ማለት ነው። አንዴ ሁለቴ ማነው ነው ቪዲዮ ሰርቷል፣ ማሜ ቲዩብ የሚባል ልጅ እሱም ቪዲዮ ሰርቷል አይቼዋለሁ። ሁለት ያ ደግሞ ሰይድ መሰለኝ ሰው ባልሰታት፣ እና ሰይድ የሚባልም እሱም ቪዲዮ ሰርቷል። ግን ሌሎቻችሁ እሷ ሌሎቻችሁ ለምን ነው የት ተደብላችሁ ማትጠይቁ? ለምንድን ነው በሚዲያ ለምን ማታንሸራሽሩት? ይሄ ልጅ የት ደረሰ፣ ምን ሆኖ ነው ብሎ የሚጠይቅ በቃ ሰው የለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድን የተከበራችሁ ቤተሰብ ሰላም ብያለሁኝ። እኔ ደህና ነኝ አልሐምዱላህ። ዛሬ እንግዲህ የመጣሁበት በተውፊቅ ነው። በተውፊቅ እንግዲህ ስመጣ ተውፊቅ ከጠፋ እኔ ወላሂ ለዓዚም ሁሌ ነው የማስታውሰው ማለት ነው፣ በጣም ሁሌ እየተደረሰ ማሪና አትጠገብ ቪዲዮ ሰርታ አይቻታለሁኝ። እንግዲህ የደረሰበትን ነገር በጣም አዝነናል፣ እንደ ሰው ማለት ነው። በቃ ሰው ካጠገባችሁ ሲኖር ነው ያንን ሰው እንትን የምትሉት ከወደቀ በቃ ወደቀ ነው። ማንም ማንም አይፈልግ። ምን ላውቃለን። ሶሻል ሚዲያ ስትሰሩ ነው ሰው የሚሰራባችሁ ወይም አለሁ አለሁ የሚልባችሁ። ከጠፋችሁ ወይ ከሞታችሁ ወይ ከታመማችሁ ወይም የሆነ ነገር ከደረሰባችሁ በቃ ላሽ ነው። ልክ እንደ ተውፊቅ ማለት አሁን ተውፊቅ በጣም ትልቅ የቱበር ነው። ብዙዎቹን አሳድጓል፣ የብዙዎቹን እንባ አብሷል። ግን ይሄ ልጅ የት ደረሰ ለምን አትሉ? ለምን ተገኘም አልተገኘም አክባሩ ምንም ሆነ ምንም ሆነ፣ መቼም ከእናት ከአባቱ ከእህት ከወንድሞቹ መቼም ሳይደውል አይቀርም አይደለም። ምንም ቢታገት ምንም አደጋ ቢደርስበት ምንም ቢሆን ከእናቱ ከአባቱ የሆነ መረጃ ማምጣት ነበረባቸው። እንግዲህ ከተሳሳትኩኝ ከወዲው ይቀር ታላለሁኝ። እና ቢሆንም አሁን የናብርሽ የልብ ጓደኛ ነው የነ ማርክ የማይችለው፣ በተለይ በተለይ የለምለም። ለምለም እኮ አንድ ቀን እኮ ቢሮ አልሰራችም ማለት ነው። ለምለም ምን ሆና ነው? ያ ያኔ ለመሸቀ ሲባል ከቡታ ጂራ አዲስ አበባ ሶፊና ተውፊቅ የመጡ ጊዜ ማለት ነው እነ ጆሲ እነ ጆሲ ቴ ጆሲ የታደ ጆሲ ጆሲና ማለቴ ሶፊንና ተውፊቅን አስለን ያጣላ ማን ነው? ጆሲ ነው ማለት ነው። ጆሲ ኮተ ኮተ ኮተ ኮተ መቶ ሺህ ለማስገባት ያልሆነ ያልሆነ ያልሆነ ጥያቄ ጠያየቀ። ምን አለ ምን አለ እንደዚህ አለ። በቃ አጣላ፣ አረፈሱ፣ መቶ ሺ ገባ፣ ዝም አለ እና አሁን እሺ፣ የተደብሉ ኮ አንድ ቀን ቪዲዮ ሰርቶ አያውቅም። የቶፊ ጉዳይ ከዚህ ከዚህ ከዚህ ደርሷልኝ፣ አትጨናነቁ። ኦዲየንሶችስ ቢሆን ለምንድን ነው ማሪና አትጠገብ? ለምን አታጨናነቋት? እሷ ለምን ነው የሆነን ቪዲዮ ወይም የሆነ መረጃ አታመጣ? ሰይድም ባለፈው የሆነ ቪዲዮ ሰራ። ዝም ብሎ ለራሱ ለመሸቀ ይሁን ለምን ይሁን፣ ከዚህ ደረሰ ከዚህ ወጣ ታግቷል ምናምን ምናም። እኛ ትክክለኛ መረጃ የምንፈልግ እናቱ ወይም እህቱ በድምፅ በቪዲዮ እኮ ባይወጡ በድምፅ፣ አይ ልጁ እንደዚህ እንደዚ ነው ቤተሰቦቹ አትጨነቁ። የቡታ ማለት እሺ፣ የቡታ ጂራ ዮቱበሮች እሺ፣ በቃ ሲንተው ግን የሀገሩ ልጆች የተውፊቅ የሆኑ ሰዎች የተዳችሁ ለምን ነው የማትፈልጉ ማለት ነው? ለምን ነው ቪዲዮ የማትሰሩ? ሌላ ነገር ለመሆን ለመፈመስ ወይም ለሌላ ነገር ታጨበጭቡ ነበር፣ ወይም ለመሳደብ ሲሏችሁ አፋችሁን አሾላችሁ ታወጡ ነበር ማለት ነው። ግን ልጁ እስካሁን አንድ ሰው ቪዲዮ ቢሰራ ያው፣ እኔ ያው እስካሁን አልሰራሁም፣ ይቅርታ እስቲ ዛሬ ነገ ሰው ይሰራል ይገኛል ወይም ይመጣል እያልኩኝ አልሰራሁም። ያው ታውቃላችሁ፣ ረመዳን ስለሆነ ሁላችንም ሩጫ ሩጫ ነው እና

አንድ ስናውቃለን ሀገራችን ጉዳይ በጣም ብዙ እየታገደ ነው። በጣም ብዙ እየተገደለ ነው። በጣም ብዙ ብዙ ነገሮች እየሰማን ነው። ግን ቢሆንም ባለፈው ወደ ሀገር ወደ ቤተሰቦች ዷ ምናምን ሲባል አይ ከቤተሰቦች ጋር እንዲሁም ባለፈው ከሆንች ጓድኜ ጋር ሳውራ ወይኔ ተውፊቅ እኮ ጠፋ። ከቤተሰቦች ጋር እንደዚህ እያሳለፈ ምናምን ነገር ያረ ወደዛ እና ቢያሳልፍ እንዴት ለቤተሰብ ቪዲዮ ምን አይሰራም ምናምን እያለ በጣም ነበር ስንከራከር ነበረ እና አሁንም ይሄ ልጅ ያለበትን አሳውቁ እና እኔ ወላሂ ነው እምላቸው። ሁሌ ከአእምሮዬ አይጠፋም። ለምንድነው አላውቅም። ዝም ብሎ ቃል ሳይሆን ያሳዝነኛል። እኔ እንጃ እንግዲህ፣ ከተሳሳትኝ ይቀርታ አርሙኝ። ከወዲህ የሆነ የሆነ ነገር ስናገር ያው ይቀርታ ማለት ማንንም ልሳደብ አይደለም፣ ማንንም ልወቅስ አይደለም። ወይም ለቢው ወይም ለሰብስክረብ ሳይሆን ግን የቡታ ጂራ ዩቱበሮች፣ የተውፊቅ ጓደኞች፣ የወሎ ዩቱበሮች የት ሆናችሁ? የሌላ ሰው ኮ ሲሆን ኮ ሲጠፋ ምንም ሲል ከዚህ ከዚህ ደርሷል ይሄ ነገር ሆኖበታል አጥጋቢ መልስ ለምን ነው ለህዝቡ ለኦዲንሱ በቃ ለሆነ ነገር ማሰጡ ማለት ነው። የሆነ ነገር ሰው ሲጣላ ያችን ነገር ይዘው ሰውን ለማጣላት እና ሰውን ለማራራቅ በጣም ትሮጣላችሁ። ግን የሆነ ሰው ሲጠፋ እንደዚህ የሆነ አደጋ ሲደርስበት ጸጥልም ማለት ነው እና ቶፊቅ ደግሞ ያው ብዙዎች እናውቀዋለን በጣም ለድሆች እንባባሽ ነው። በጣም ከኮረና አንስቶ በጣም ብዙ ብዙ ብዙ ሰዎች ሲያገዛ ይተነዋልና፣ ይሄ ልጅ መገኘት አለበት። አንድ በቂ የሆነ አጥጋቢ መልስ ማግኘት አለብን። እሱም እንግዲህ ባለበት ሰላም ይሁን ነው የምንል። ያው ለሰው ልጅ ሰላም መመኘት ሀይር ነገር መመኘት ጥሩ ነው። ሌላ ነገር ምንም የምላችሁ ነገር የለኝም። ግን ወላሂ በጣም ገርሞኝ ነው እንዴ! በጣም አንድ ሰው ቪዲዮ ሳይሰራ፣ አረ ተውፊቄት አለ ማሪና ማሪና፣ ስሟ ብቻ አይገባኝም አትጠገብ እናተጠገብ አንዴ ቪዲዮን አ እዚህ ደርሶ ከዚህ ተመልሶ ምናምን ሊሆንም ላይሆንም ይችላል ብላ በቃ ቪዲዮ ሰራች። ከዚያ በኋላ የለም የለም፣ ዝም አለች እና ማሜ ቲዩብ ደግሞ አንዴ ለማነቴ ለሆነ ጓደኛ ወይ ስሞ ጠፋኝ የሆነ የመዳም ወይ ስሙ ጠፋኝ የመዳም ቀውሞች የሚለው ልጅ እሱ ስሙ ብዙ አብዱ ለማን ነው ይባላል ከሱ ደወለ እኔ እንጃ እስካሁን አግኝተነው አናውቅም እኛም እንደዚህ ያለ ወሬ ሰምተናል ምናምን የሚል ወሬ ነው የሰማን እና ያው ብቻ እንግዲህ ካላችሁ በተለይ በተለይ ታላለቅ ዩቱበሮች ሚዲዮ ማነቃነቅ አለባቸው ቶፊቅ የተደ ቶፊቅ ምን ሆነ ብላችሁ ለምን የተኛችሁ አት ለምን ነው የምትተኙ የሌላ የሆነ ነገር ስሰሙ ግን ለራሳችሁ ለሆነ ሀጃት በቃ ቪዲዮ ትሰሩ ነበረ እና ቶፊቅ በጣም ታላቅ ዩቱበር ነው። በጣም ተወዳጅ ነው። ሁለተኛ ደግሞ በጣም የብዙዎችን እንባ ያበሰ በጣም ለብዙዎች ቻናል የከፈተ ስለሆነ ይሄ ልጅ ዛሬም ነገም ቪዲዮ ሰርታችሁ ያለበትን ጉዳይ ማወቅ አለብን። እምላችሁ እንግዲህ ከተሳሳቱ ከወዲሁ ይቅርታ እጠይቃችኋለሁኝ። አሰላሙ አሊኩም ወረመቱላሂ ወበረከቱ